አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 18 በዚህችም ዕለት ከአባቶቻችን ከ12ቱ ሐዋርያት አንዱ ቅዱስ ሐዋርያ ፊልጶስ በሰማዕትነት የሞተበት መታሰቢያው ነው። ይህም እንዲህ ነው። ዕጣው ወደ አፍሪቂያና ወደ አውራጇ ሁሉ በወጣ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በውስጧ ሰበከ። ልቦናንም የሚያስደነግጥ ድንቆች ታምራቶችንም አደረገ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። እግዚአብሔርንም ወደ ማወቅ ከመለሳቸው በኋላ ወደ ሌሎች ብዙ አገሮች ወጣ። እያስተማረ ሰዎችን ወደ ሃይማኖት ሲጠራ ኖረ። ከዚህም በኋላ ወደ ሌላ አገር ሂዶ የከበረ ወንጌልን ሰበከላቸው። ብዙዎችንም ክብር ይግባውና በጌታችን አመኑ። ያላመኑት ግን ይገድሉት ዘንድ ተማከሩ፣ በንጉሥም ዘንድ ተወዳጅነትን ያገኙ ዘንድ። ከዚህም በኋላ ቅዱስ ሐዋርያ ፊልጶስን ይዘው አሰሩት፣ ጽኑ ስቃይንም አሰቃዩት። እርሱም ይስቅባቸውና፣ ከዘላለም ሕይወት ለምን ትርቃላችሁ? የነፍሳችሁንስ ድህነት ለምን አታስቡም? ይላቸው ነበረ። እነርሱ ግን ብዙ ካሰቃዩት በኋላ ዘቅዝቀው ሰቀሉት፣ ነፍሱንም በእግዚአብሔር እጅ ሰጠ። ሥጋውንም በእሳት ሊያቃጥሉት በወደዱ ጊዜ የእግዚአብሔር መልአክ ከእጆቻቸው መካከል ነጠቃቸው። እነርሱም ወደ እርሱ እየተመለከቱ ወስዶ ከኢየሩሳሌም አገር ውጪ አግብቶ ሰወረው። ይህንንም ድንቅ ታምር አይተው ሁሉም በታላቅ ድምፅ የቅዱስ ፊልጶስ አምላክ አንድ ነው እያሉ ጮሁ። አሰቃይተው ስለገደሉትም ተጸጽተው አዘኑ። ክብር ይግባውና በጌታችንም አመኑ። የቅዱስ ሐዋርያ ፊልጶስም ሥጋ ይመልስላቸው ዘንድ ለመኑት። ሰውን የሚወድ ቸር ይቅር ባይ ጌታችንም ልመናቸውን ተቀብሎ የሐዋርያ ፊልጶስን ሥጋ መለሰላቸው። እጅግ ደስ አላቸው። ሁሉም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ገቡ። ከሐዋርያውም ሥጋ ታላላቅ የሆኑ ድንቆች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በአባታችን ሐዋርያ ፊልጶስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ቅዱሳት ደናግል አጥራስስና ዮና በሰማትነት አረፉ። በዚህች ዕለት ከሮሚ አገር ቅዱስ ኤላውትሮስና እናቱ እንትያ በሰማትነት አረፉ። ለዘላለሙ አሜን።